የዛሬ ውስጥ ጫን ያለ ነው ትላላችሁ። ሰላም ሰላም፣ ውዴ ተከበራችሁ። የኔ ቻናል ተከታታይ ሰላማችሁ ይብዛልኝ፣ በያላችሁበት። ወይኔ ቅማማችን እኮ አልተቻለችም። አረ ተይ፣ ተይ፣ ተይ፣ ተይ። አረ ተይ፣ ተይ፣ ንግስቴ፣ ተይ፣ ተይ። በቅኔ የነቆራ የቅረብሽ የእኔ ቅኔ ዘራፊ ማለት ነው። የዛሬውማ ውዶች የራሳችሁን ይዛችሁ ያው ብዙ ጊዜ ሴቶች ብር ይወዳሉ ምናምን እንባል። ቅማሟ ደግሞ በቅኔ በቀን የምናለች የእኔ ወንድም፣ ሴት ልጅ ብር የምትወደው ወርቅ ቤት ብቻ ነው። እውነት ብለሻል፣ እውነት ብለሻል የእኔ አንደበተ ጣፋጭ ማለት ነው። እ እነ ጠንፌ ዘልዛሎች ግን ዝም ብለው የህይወት የሰው ህይወትን ለመበጥበጥ ይመስለኛል የሚዞሩት። ነገሩ እኔ የሆነ ነገር ሰማሁላችሁ፣ ቤተሰብ የሆነ ነገር ሰማሁኝ። የሆነ ቦታ ላይ የሆነ ስራ ሰርታ ብር ካልተሰጣት ትደባደባለች አሉ። ጠንፌ ጉዶቼ፣ ጉድ ሰማሁ፣ ጉድ ሰማሁላችሁ። ለካ ድንጋይ ይዛ ምዞረው ለዛ ኑሯል። ጠንፌ፣ የምሬን ነው እግዚአብሔርን፣ ትደባደባለች አሉ ብር ካልሰጧት። ፈጣሪ አልኩኝ፣ ፈጣሪ አልኩኝ። የኔ አቅኔ የዘራፊ ደግሞ የኔ ወንድም ሴት ሊ ብር የምትወደው ወርቅ ቤት ብቻ ነው አለች። የኔ ወርቅ፣ ለአንቺ ወርቅ የሆነ ህይወት ስጥሽ ፈጣሪ። ወርቅ የሆነ ቤት ላይ ፈጣሪ አንደላቆ ያኖርልኝ። ያው ሀይምዬ የኔ ወንድም፣ ሴት ሊ ብር የምትወደው ወርቅ ቤት ብቻ ነው ያለችው። ያው ምን መሰላችሁ ውዶቼ፣ አንዳንድ ጊዜ ገንዘብን እንመርጣለን፣ ወይንም ገንዘብ የሚሉ ሰዎችም ሊኖሩ ይችላሉ በዚሽ ምድር ላይ ማለት ነው። ነገር ግን ወርቅ የሆነ ልብ ልክ እንደ ወርቅ የሆነ ቤት ነው። ወርቅ አንድ ሰው ወርቅ የሆነ ልብ ካለው ወርቅ እንደሆነ ቤት ነው በዛ ሰው ልብ ውስጥ በዛ ሰው ልብ ውስጥ ገብቶ መኖር በራሱ ያው እንደ ቤታችሁ በሉት ልብን ማለት ነው። እና ቅኔው በጣም ጥሩ ነው ሀይምዬ። ግን ወርቅ የሆነ ልብ አሁን ይገኛል ይገኛል።